ከአንድ እስከ ሶስተኛ ከወጣው የተሸለምኩትን የወርቅ ሜዳሊያ ሚያዝያ ሶስት ጀምሮ እስካሁን ባለው ጊዜ ይሄ ስድስተኛ አትሌት ነው በዚህ ቦታ ላይ መጥቶ እንባው የታበሰለት ማለት ነው። የማህፀን እጢ አለብሽ፣ ሰርጀሪ መሰራት አለብሽ ተባልኩኝ። ሕክምና ላይ ያለው ሞታለሽ ተብሎ ዶክተሮቹ ሁሉ ጥለውኝ ወጡ። ከዶክተር ስትቀርብ ማነ ይሄን ያለሽ ምንም የለብሽም ተብላል። እናቲ ከሁሉም ነጻነች ተባለች። ይቺ የምትመለከቷት እህታችን አትሌት ነኝ። ስውሯ ማርያም ድንግል ማርያምን አውቃት ነበረ። ለውድድር ልዘጋጅ ስል ስል እታመማለሁ። እየተለማመድኩ ልይ እያለ ያመኛል። እንደዚህ ብዬ ድንግል ማርያምን ተማጸንኳት፣ ሁሉ ነገር ተሳክቶልኝ ለውድድር በውጪ በዓለም አቁመሽኝ ከአንድ እስከ ሶስተኛ ከወጣው የተሸለምኩትን የወርቅ ሜዳሊያ አመጣለሁ ብዬ ተማጸንኳት። እንዲሁም ደግሞ በዓለማት ላይ ስለ አድኖሽን አውለበልባለሁ አልኳትኝ። ስውሯ ማርያም ስለቴን ሰማችኝ። አንደኛ ወጥቼ የተሸለምኩትን ወረኮ ላይ የወርቅ ሜዳሊያ አስገብቻለሁ። ከፍ አረጋቸው አመስግኑ ል ይብላለች። ክብር ለድንግል ማርያም ይሁን። እሷን የሰማች ድንግል ማርያም ሁላችሁንም ተስማ በዜግነት እስራኤላዊ ነኝ። በጀርመን ዩኒቨርሲቲ ተማሪ ነኝ። ከትምህርቴ ጎን ለጎን አትሌት ነበርኩ። ነገር ግን ጀርመን ዩኒቨርሲቲ እየተማርኩ ባለሁበት ሰዓት ከአራተኛ ፎቅ ላይ ወድቄ ሰውነቴ ተሰባበረ። በዚህ ሰዓት ብዙ ተስፋ ቆርጬ ነበረ። ስለ ስውሯ ማርያም ሲነገር ሰማሁ። ስውሯ ማርያም ለኒም ድረሽልኝ ብዬ ጸበሏን አስመጥቼ ጀርመን አገር ጸበሏን ጠጣሁ። በቃል ኪዳኗ ተማመንኩ። እመቤቴ ጤናዬን መልሳልኝ፣ በዓለም አቀፍ ሩጫ አሸንፌ ይሄ ዋንጫና ሜዳልዬን ለእመቤቴ ለክብሯ መገለጫ አበርክቻለሁ። ብር እግዚአብሔር የተመሰገነ ይሆነልን። በዚህ ወር ብቻ ይሄ ስድስተኛው አትሌታችን ነው። ስድስት አትሌት አራቱ ሜዳሊያዎቻቸውን አምጥተዋል፣ ሁለቱ ስለቶቻቸውን አስገብተዋል። ሚያዚያ ሦስት ጀምሮ እስካሁን ባለው ጊዜ ይሄ ስድስተኛ አትሌት ነው በዚህ ቦታ ላይ መጥቶ እንባው የታበሰለት ማለት ነው እግዚአብሔርን አመስግኑለት እግዚአብሔር የተመሰገነ ይሁንልን አኪም ቤት ሲሄድ የታመምሽው ትርፋንጀት ነው ሰርጀሪ ግድ መሰራት አለብሽ ያ ሰርጀሪ እንዳትሰሪ ኢንፌክሽን ፈጥሯል ተባለ ያ ሲሻለሽ ነው የምትሰሪው ተባልኩኝ ወደ ቤት ተመለስኩኝ ሰው ጸበሏን፣ የቅቤ እምነቷንና ስለ አድኗን ሰጥቶኝ የስውሯ ማርያምን አላውቋት ነበር። ተማጸንኳትኝ የቅቤ እምነቷን ጸበሏን ለሰባት ቀን ተጠቀምኩኝ። በቀጠሮ ቀን ሲሄድ ምንም የምትሰሪው ሰርጀሪ የለም ተባልኩኝ። ክብር ለድንግል ማርያም ይሆን ከፈረጋቸው አረጋቸው አመስግኖ ይቺ ብላቴና ገና ስድስት ወር ሳይሞላት አፍንጫዋ ተይዞ ነበረ። በቀዶ ሕክምና ካልሆነ ማይሻል ማይድን ህመም ነበረ። ሐኪም ቤት ሲሄድ በቀዶ ጥገና ነው ምት ቢሻላት አሉኝ። ነገር ግን ስድስት ወር ሳይሞላት ቀዶ ሕክምና ማድረግ አችልም አሉኝ። ስውሯ ማርያም መጥቼ የቅቤ እምነቷን ተቀባት። ስድስት ወር ሲሆናት ሄጄ ሳስምረምራት ያ ቀዶ ሕክምና ይደረግልሻል የተባለው ነገር ጠፍቷል ተባልኩኝ። ከፍ አድርጋችሁ አመስግኑልኝ ክብር ለድንግል ማርያም ይሁን ብላለች። አመስግኖ ድንግል ማርያም በሕይወቴ ብዙ ነገር አድርጋልኛለች። ታምሜ በሰው ታጅዬ ሐኪም ቤት ሄድኩኝ። ሐኪም ቤት ሲሄድ ኩላሊትሽ ጠጠር ሞልቶታል፣ ትቦ ተደፍኗል አይሰራም ተባልኩኝ። ሶስት ቦታ አልትራሳውንድ ተነስቻለሁ። ድንጋዩን እኔ አይቼዋለሁ። ትቦ መደፈን ሆነ ቀጠሮ ተሰጠኝ ለሰርጀሪ። እኔ ግን ስውራ ማርያም ጋር መጣሁኝ። ቀጠሮ የትላንት ነበር ሰርጀሪ የምሰራበት። ስውራ ስውራ ማርያም ጋር መጥቼ የተማፀንኳትኝ። ትላንት በቀጠሮዬ ሰርጀሪ ልትሰራ ሄዳለሁ። ያ የተደፈነው ያ ድንጋይ ጠጠሩ ጠፍቷል ተባልኩኝ። ከፍ አድርጋችሁ አመስግኖ ይብላለች። ክብር ለድንግል ማርያም ይሁን። ስለቷን አስገብታለች። የማህፀን ዕጢ አለብሽ፣ ሰርጀሪ መሰራት አለብሽ ተባልኩኝ። ነገር ግን ሰርጀሪ ስትሰሪ የደም መፍሰሱ ከበዛ ማህፀንሽ እናወጣዋለን አሉኝ። ድንግል ማርያምን ተማጸንኳት። ባለሁበት ጓደኛዬ የቅቤ እምነቷን አመጣችልኝ። የቅቤ እምነቷን ተጠቀምኩኝ። ተማጸንኳትኝ፣ አንቺ ታደግኝ አልኳትኝ። መጋቢት ሶስት ሰርጀሪ ተሰራው። ስሰራ ማህፀኔም አልወጣም፣ በስርዓቱ ተጠናቀቀ። አሁን ጤነኛ ሆኛለሁ። ምራኛ ላይ ከፍ አድርጋችሁ አመስግኑልኝ፣ ክብር ለድንግል ማርያም ይሁን ብላለች። አመስግኑ ለአንድ አመት ሙሉ ባጋንን ትስራታ ተይዤ ሰቃይ ነበር። በየጸበል ቤቱ ሄዳለው። ጸበል ቤት ሲሄድ ሰው እንዳያይን ብቻ ይነበር ሜዶ ስለማፈር። ድንግል ማርያም ስውሯ ማርያም ዝናዋን ሰምቼ መጣሁኝ። ለአንድ አመት ሙሉ ባጋንን ታስሬ ነበርኩት። ልጅ ስውሯ ማርያም ስመጣ ከዛ ስራት ፈታኛለች። ከፋርጋቹ አመስግኖ ይበላለች። አመስግኖላት ልጄ ባላ ባላግብታ ልጅ አልነበራትም ነበረ። ልጅ በማጣት ትሰቃይ ነበረ። መጥቼ ተማጸንኳ ድንግል ማርያምን ለልጄ ልጅ አሳቅፊያት ብዬ ተማጸንኳትኝ። ልመናዬን ቸላ አላለችም። ልመናዬን ልመናዬን ሰምታ ልጄ አሁን ነፍሰ ጡር ናት። ከፍ አድርጋችሁ አመስግኑልኝ። አስራ አምስት ዓመት ያክል የኩላሊት ታማሚ ነኝ። በጎኔ መተኛት ለእኔ ይናፍቀኛል። ግራ ገባኝ። አስራ አምስት ዓመት ሙሉ ችግር ውስጥ ነበርኩ። ጓደኞች ስውሯ ማርያም ደርሰው ሲሄዱ ስውሯ ማርያም ትምርሃለች አሉኝ። እኔም ተነስቼ መጣሁ። አስራአምስት ዓመት ሙሉ የተጨነቅኩበትን ነገር የተንከራተትኩበትን ነገር የድንግል ማርያም ፈወሰችኝ። ሄጀ ስመረመር ኩላሊት የለብህም ተባልኩ። አረ፣ እግዚአብሔርን አመስግኑ። ድንግል ማርያም ስሟ የተመሰገነ ይሁን። ሁቴን ያመኛል ሐኪም ቤት ስምርምር ስትመረመር የለብሽም እባላለሁ። ምን እንደሚያመኝ አላቅም። ነገር ግን ስውራ ማርያም ሰው ይዞ ይመጣና የስውራ ማርያም ገዳም እምነት ስገባ ያ የሚያመኝ ነገር ጠፋልኝ። በሁለተኛ ደረጃ ደግሞ ልጄ አይኗን ያማት ነበረ። ለድንግል ማርያም ለስውራ ማርያም ነገርኳት። ደጇ ላይ ይዤ መጣው። የልጄን አይን አበራችልኝ። አረ፣ እግዚአብሔር የተመሰገነ ይሁን። ልጄ ስትወለድ የልብ ክፍተት አለባት ተብሎ ነበረ። ይህ ነገር የሚሰራው ህንድ አገር ሄዳ በሰርጀሪ ካልሆነ አይስተካከልም ተባልኩኝ። ወደ ውጪ ወደ ህንድ አገር እንድትሄድ ከተስማሙ በኋላ የመጨረሻ ምርመራ ሲያደርጉ እኔ ቀድሜ ስውሯ ማርያም ድንግል ማርያምን ተማጽኛት ነበረ። ያ ምርመራ ሲደረግ ምንም አይነት የልብ ክፍተት የለባትም ተባልኩኝ። ከፍ አድርጋችሁ አመስግኑልኝ ብሏል። ሰለታቸውን አስገብተዋል። አመስግኑ በስራዬ ተስፋ ቆርጨ ነበረ። ስራ ትቼ ረጅም ጊዜ ተቀምጨ ነበረ። ነገር ግን ወደ ስውራ ማርያም ገዳም በጾም ውስጥ መጣሁ። ገዳሙ ላይ መጥቼ ሱባዬ ገባሁ። ሱባዬ በተገባሁበት እንዳ ቦታ ላይ ስራ እንደማገኝ ተስፋ ተነገረኝ። ተመልሼ ስራይን አገኘው። አሁን በሰላም ስራይን እየሰራው ነው። አስራቴ ልጄ መጥቻለሁ ብላለች። ድንግል ማርያምን ከፍ አድርጋችሁ አመስግኑላችሁ። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ይህ ወንድማችን ለረዥም ጊዜ በጨጓራ ሕመም እሰቃይ ነበረ። የምበላው ምግብ አይቀመጥም ይወጣል እንደበላሁኝ። ስውሯ ማርያምን ተማጽኛት የቅቤ እብነቷን ተቅ ተቀብቼ ጸበሏን ተጸበልኩኝ። ያ ያሰቃየኝ የነበረው የጨጓራ ሕመም ነፃ ሆኛለሁ። ከፍ አድርጋችሁ አመስግኑልኝ። ጓደኛዬ ወደ ካናዳ ሀገር ፕሮሰስ ጀምሮ ነበረ አምስት ዓመት ሙሉ ሲንከራተት ነበረ። ለሰውራ ማርያም ነገርኩለት። ድንግል ማርያም አስታክታለት አሁን በስምንት ሊበር ነው። እግዚአብሔር ይመስገን፣ አመስገኑ። ከዛ ደግሞ እኔ ለድንግል ማርያም ልጅ አለኝ። ነገር ግን ሁለተኛ ልጅ በምጠይቅበት ሰዓት ፅን ሲያስቸግረኝ ነበረ። ለድንግል ማርያም ለስቡራ ማርያም መጥቼ ያልከሽ ከነገርኳት፣ አሁን የሁለት ወር ነፍሰቱር ነኝ። እግዚአብሔር መጨረሻውን ያሳምር፣ አመስግኑ። ስለዚህ ልጅ መጥቻለሁ ብላለች። እችም የምትመለከቷት ብላቴናዋን የታቀፈችው እታመም ነበረ። ልጄ ከተወ ስትወለድ ጀምሮ ትታመም ነበረ። ሰርጀሪም ተሰርታለች። አንድ ቀን ጸጥ አለችብኝ። እየሰማችህን፣ ጸጥ አለችብኝ፣ ደከመችብኝ። የስውሯ ማርያምን ጸበል ሳጠጣት ትንፋሻ ወጣች። ይኸው አሁን ደህና ነች። ከፍ አድርጋችሁ አመስግኑልኝ፣ እኔን የሰማችሁ ሁላችሁንም ተስማ ብላለች። ክብር ለድንግል ማርያም ይሁን፣ አመስግኑ። ልጄ ወደ ውጭ ሀገር ለመሄድ ፕሮሰስ ጀመራ ነበረ። ነገር ግን አልሳካላት። ለድንግል ማርያም ለስውሯ ማርያም መጥቼ አልቅሼ ነገርኳት። ይዣትን መጣው ልጅቷን በመጣች በ15ተኛው ቀን ወደ አሰበችው መንገድ ተሳክቶላት በረራዋን አድርጋለች። እግዚአብሔር ይመስገን። እኔም ድባብ ጥለን ይዤ መጥቻለሁ። መቤቴን አመስግኑልኝ ብላለች። እግዚአብሔር አምላክ ስሙ የተመሰገነ ይሁን። እኚህ አባታችን ፕሮስቴት ግላንድ የሚባል ወንድ ልጅ ላይ ብቻ የሚፈጠር ህመም ታምሜ ነበረ ድንግል ማርያምን ዘናዋን ሰምቼ ተማጽንኳትኝ፣ ለመንኳትኝ። አሁን ምልክት አሳይታኛለች። የወርቅ ጥን ስራ አስገብቻለሁ። ከፍ አድርጋቸው አመስግኖ ይብለዋል። አባታችን አመስገኖላቸው ክብር ለድንግል ማርያም ይሆን። እህቴን ያመንበኝ ነበረ፣ የሚሄድበት አጥቼ ወደ ስውሯ ማርያም ገዳም ይዣት ወጣሁ። ጸበሏን እምነቷን እየተጠቀመች በተውከት መልክ ወጥቶላታል። ብዙ ነገር አሁን ሰላም ነች። ቤቴም የቀረ ጥያቄ አለ ድንግል ማርያም እንደምታሳካው ነ ከዚህ እስከሚሄድ አምናለው። እመቤቴን ግን አመስግኑልኝ፣ ከፍ አድርጋቸው ብለዋል። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ይህ ወንድማችን ግራ ጆሮዬ ፈጽሞ አይሰማም ነበረ። ሁለቱም እጆቼ መገጣጠማ ላይ ይሸመቅቀኝ ነበረ። እግሬም ዳገት ሰወጣ እንደ ሾኬ ወጋኝ ነበረ። ስውሯ ማርያምን ዝናዋን ሰምቼ መጣሁኝ። ከመጣው አራት ቀኔ ነው። ሁሉም ህመም የለብኝም። ከፍ አድርጋቸው አመስግኑ ሊ ብሏል። ክብር ለድንግል ማርያም ይሁን። እኚህ እናታችን ድንገት ታመምኩ። በታመምኩበት ሰዓት ጳውሎስ ሆስፒታል ወሰዱኝ። ህክምና ላይ ያለው ሞታለሽ ተብሎ ዶክተሮቹ ሁሉ ጥለውኝ ወጡ። እኔ ግን በሰመመን ይሰማኝ ነበርና እመቤቴ፣ ደጅሽን አስረግጠሽኛል እባክሽ ማሪኝ እያልኩ መጽናት ነበረ። ሁሉም ትቶኝ ከወጣ በኋላ የኔኔን የሞት ነገር እየተነጋገሩ እያለ ልጄ የስውሯ ማርያምን ጸበል አንጥቶ በሌላ ላይ ሲያፈስብኝ፣ አረ ከሞት ድኛለው። አመስግኑ እግዚአብሔርን። እግዚአብሔር አምላክ ስሙ የተመሰግነ ይሁን። ሞታለች የተባልኩት ሴትዮ ዛሬ ይኸው በክብር በእናንተ ፊት ቆም ያለው እግዚአብሔርን ደግማችሁ ደጋግማችሁ አመስግኑ ይላሉ። አመስግኑላቸው። ይህ ወንድማችን የቤት ችግር ነበርብኝ ስውሯ ማርያም ድንግል ማርያምን ዝናዋን ሰምቼ መጣሁኝ። መጥቼ አልቅሼ እዚያ አውደ ምረት ላይ ተማፀንኳት፣ ከቤት ችግር ገላግኝ፣ ቤት ስጭኝ፣ ከሰጠሽኝ የሁለት ወር የቤት ኪራይን አመጣለሁ አልኳትኝ። በሄድኩኝ በአምስተኛ ወሬ ቤት አገኘውን። ክብር ለድንግል ማርያም ይሁን። ከፍ አደርጋቸው አመስግኖ ሊበላለች። ክብር ለእርሷ ይሁን። እናቴ በተደጋጋሚ ማጸናውን ያማት ነበር ከዛ መጋቢት አምስት እዚህ መጣ ሰባት ቀን ሱ ወይ ስትገባ የቅቤ እምነቱን ተቀብታ ጸበሉን ተጣ ጸጣ ማጽን ሚያመት ነበር። ከማጽነ ነው ለአንድ አመት ያክል የድርቀት በሽታ ያሰቃየ ነበር። ሕክምና ቦታ ሄጀ ስመረመር የመሐፀነት ነው ተባልኩ። ከዛም ከህክምና ወጣሁና የባህል መድኃኒትም ተጠቀምኩም በሱም መዳን አልቻልኩም። በግልም ታከምኩ መዳን አልቻልኩም። ነገር ግን ጓደኛዬ ስውሯ ማርያም ገዳም መጣ እምነቱንና ጸበሩን ሰጠችኝ። እኔም በሰጠችኝ በሰባተኛው ቀን መጣሁና ድንግል ማርያም አስታማሚ የለኝ ማንንም እንደሌለኝ ታውቂያለሽ። እባክሽ ድንግል ማርያም አሁን ድረሽ፣ ሁሉ ነገር ያንቺ ነው በየተማጸኝ አልቅሽ የነገር ያትልኩ ሄጄ ስመረመር ያ የተባለው ነገር ነጻ ተባልኩ ራ አመስግኑ፣ እግዚአብሔር እግዚአብሔር አምላክ ስሙ የተመሰገነ ይሁን። ስለ ጤና አምስት ሺህ ብር ይዛ መጥቻለሁ ብላለች። እግዚአብሔር አመስግኖላት። እግዚአብሔር አምላክ ስሙ የተመሰገነ ይሁን ለሰባት ዓመት ያክል በጨጓራ ሕመም እሰቃይ ነበረ። ነገር ግን ወደ ስውሯ ማርያም ገዳም ድንግል ማርያም እንደምታድነኝ አምኜ የመጣሁ የካቲት 23 ቀን መጥቼ እዚህ ቦታ ላይ ክብረ በዓል ነበረ። ወደ ውስጥ ለመግባት ከአቅም በላይ ሰው ስለነበረ መግባት አልቻልኩም። ጸበል እንኳን ማግኘት አልቻልኩም። ጸበልተኞቹ ስለምን አንድ ልጅ ይሄ ነገር ጸበሉ ልክ አይደለም ዝንብ ገብቶበታል ብላለች። አንጩ እመቤት ደ ጅማ አምኜ ጠጣዋለሁ ብዬ ያንን ጸበል ከጸበልተኛ ለምኜ ጠጣሁት። ወዲያው እንደጠጣሁት ከሆዴ ውስጥ እባብ ወጣለኝ። አሁን ሰላም ነኝ። ራመስግኑ እግዚአብሔርን እግዚአብሔር አምላክ ስሙ የተመሰገነ ይሁን። ስለ ቴንዝ ብለዋል ልጄ ድንገት ባይምሮ ጭንቀት ታመምብኝ ያዘብኝ እስከ መታሰር በሰንሰለት እስከ መታሰር ደረሰ ሰዎችን ይመታል ይሳደባል ሊሻለው አልቻለም እኔ የምኖረው አርሲ ነገሌ ነው እዛ መጥተው እዚህ መጥተው ድነው የተመለሱ ይህ ልጅ ስውሯ ማርያም ውሰደው ይድን አላሉኝ በሰንሰለት ታስሮ ልጄ ስውሯ ማርያም መጣ እዚህ እስራቱ ተፈቶለት አሁን ጤነኛ ሆኖልኛል። ከፍ አርጋችሁ አመስግኑን ይብሏል። ክብር ለእሷ ይሁን። እኔንም በቁርጥማት እታመም ነበረ። እሱንም ምራኛ ላይ ጸበሏን የቅበይነቷን ተጠቅሜ ከፍ አርጋችሁ አመስግኑን ይብሏል። አመስግኑ ክብር ለድንግል ማርያም ይሁን። ልቤን ለዘጠኝ ዓመት ሙሉ እታመም ነበረ። እንዲሁም ማታ ማታ ያስለይ ነበረ። ስውሯ ማርያም ዝናዋን ሰምቼ መጣሁኝ። ለልቤ ምልክት አሳይታኛለች። ሳሉን ደግሞ ጨርሳ አምራኛለች። ከፍ አድርጋቸው አመስግኑ ይብላል። ክብር ለድንግል ማርያም ይሁን። ስዕለቱን አስገብተዋል። እናቴ የዛሬ አመት የግፊት መድኃኒት፣ የልብ መወፈር ህመም ነበረባት። እመቤታችንን ሚያዚያ 21 ቀን የዛሬ ወር አንጥቼ ጸበሏን ጠጥታ፣ እምነቷን ተቀብታ ለምናት አይደች። ሚያዚያ 30 ቀን ዶክተር ስትቀርብ ማን ይሄን ያለሽ ምንም የለብሽም ተብላ እናቴ ከሁሉም ነፃ ነች ተባለች። ለእናቴ ለእናቴ የወሰድኩት እምነትና ጸበል ከጎረቤት የካንሰር በሽታ ታማሚ ነበረች። እሷን ጳውሎስ ሆስፒታል ሄጄ ሰጠዋት። ሐኪሞች እየተቆጡኝ እየተሳደቡ ሰጠዋት ስላድነዋል። ከራክሲው አድርጌላት ወጣው በደቂቃ እኔ ሳልወጣ ከግቢው ማን ነው ካንሰር አለብሽ የተባልሸው ኩላሊት አለብሽ የተባልሸው። ነጻ ነች ተብላ አልጋዋን ጠቅላ ወጣች። ባለው አወንዝነታችን ከኤች አይቪ ቫይረስ ነው ነጻ የተባለችው። ምክንያቱም ግን መቀረጽ አትፈልግም። በውስጣ ግን ይሰማት ነበረ። ለማንም አታማክርም ከራሷ ውጭ እግዚአብሔር ያውቅ ነበርና አሁን ነጻ ተባልኩ እግዚአብሔርን አመስግኑልኝ ይበላለች። እግዚአብሔር አምላክ ዘግሞ የተመሰገነ ይሁን። ይህ ወንድማችን ለአንድ አመት ሙሉ በስኳር መምሰቃይ ነበረ፣ መድኒ ተወስደ ነበረ። ስውሯ ማርያም ዝናውን ሰምቼ ልመጣ ሲል የሚይዘኝ ነገር አለ። ምን እንደሚከለክለኝ አላቅም። አልመጣም። እቀራለሁ። አንድ ሰው ከባህር ዳር መጥቶ ስውራ ማርያም ጸበሏን የቅቤ እምነቷን ይዞልኝ መጣ። ተጠቀምኩኝ። ከአመት በኋላ የእጄ ስመረመር ስኳር የሚባል የለብህም ተባልኩኝ። ከፍ አድርጋችሁ አመስግኑልኝ። እኚህ እናታችን የልልጅ አንደበቱ መናገር አይችልም ነበር። በአሜሪካን ሀገር ነው የሚኖረው። አራት አመት ሆኖታል። ነገር ግን መናገር አይችልም። የስውሯ ማርያምን ስላድኖ ባለቤት የላከልን ወደ አሜሪካን ሀገር በፎቶ መድኃኒቱን የስውሯ ማርያምን ስላድኖ እየተማፀንን በስውሯ ማርያም ስም መድኃኒቱ ሰጠነው። እመ ቤት ክብር ግባት። ያንን ጸሎት አደረግን በኋላ አሁን ቃላት ማውጣት ጀምሯል። እግዚአብሔርን አመስግኖ እግዚአብሔር አምላክ ስሙ የተመሰገነ ይሁን። በቤታችን ውስጥ የታማመች ሰው ነበረች። ድንግል ማርያምን እማጸናት ነበር። ስለሷ በእሷ በመጣሁበት አጋጣሚ እኔም ትዳር አልነበረኝም። ድንግል ማርያምን ለመንኳትም ቤት ክብግባት ትዳርም ሰጥታኝ ልጅም ጸንሻለው። እግዚአብሔርን አመስግኖ እግዚአብሔር የአምላክ ስሙ የተመሰገነ ይሁን። አይኔ ርቀት ማየት አይችልም። በቅርብ በቅርብ ያለውን ነበር የምመለከተው። ስውሯ ማርያም ዝናዋን ስምቼ መጣሁኝ። የቅቤ እምነቷን ተጠቀምኩኝ። ያ በቅርበት የማ አይኔ ተሽሎኝ በርቀት እንደናንተ ማየች እያለው ከፍ አድርጋችሁ አመስግኑልኝ። እንዲሁም ልጄ ይታመማል፣ ሲነሳበት ያንቀጠቅጠዋል። ስውሯ ማርያምን ተማጽኜ ሙሉ ለሙሉ ጤነኛ ሆኛለሁ፣ ሆኖልኛል። አመስግኑኝ ይውላል፣ አመስግኑ። ይቺ የምትመለከቷት ብላቴና ይጥላት ነበረ፣ እጅግ በጣምም ትታመም ነበረ። በየዕለቱ ትታመም፣ አንዴ ከጀመራት ቀኑ ሙሉ ነበር የምትታመመው። ዝናዋን ሰምቼ ሮብለታ መጣሁኝ እዚህ መጥቼ የቅቤ እምነቷን ቅባ ቅዱሷን ጸበሏን አስጠመኳት። ይኸው ከመጣን አምስተኛ ቀናችን ነው። መጣል ሚባል የለም ህመሟ የለባትም። ከፋረጋቸው አመስገኖል ይብሏል። ለሁለት ዓመት ሙሉ ልጅ እንፈልግ ነበር፣ ነገር ግን አላገኘንም። ዝናዋን ሰምተን መጣን። የቅቤ እምነቷን ቅባ ቅዱሷን እሷም ገድሏን አዘለች። የቅቤ እምነቷን ዘንሄድን ድንግል ማርያም ልጅ ሰታናለች። ከፋርጋቸው አመስገኖለኝ ክብር ለድንግል ማርያም ይሁን። እንዲሁም የእዘን ይሄር ነው የቅቤ እምነት ከኛም አልፎ በጎረቤታችን ለረጅም ዓመት በኪንታሮት የሚሰቃይ ሰው ነበረ። ሁለት ቀን ተቀባው ለያውሉ ዓመት ሲሰቃይ ነበት የነበረው ኪንታሮት ነፃ ሆኖ አልከፍ ፈርጋቸው አመስገኑልኝ። ሚያዝያ 23 ቀን በጠና ታመሜ ነበረ። በ26 ጓደኛዬ ስውሯ ማርያም ገዳም ልሄድ ነው ብላ ነገረችኝ። ለድንግል ማርያም መልእክት ይዘሽልኝ ጊጂ እመቤቴ ቤቴ እንድትፈውሰኝ ጸልይልኝ ብዬ ነገርኳት። እመቤቴ ቤቴ ክብር ግባት፣ ይኸው ድኜ ዛሬ አውደ ምረቷ ላይ ቆሜ መስክር፣ ያለው እግዚአብሔርን አመስግኑ ብላለች። እግዚአብሔርን አመስግኑ። ይህ ወንድማችን ወገቤን ጨጓራዬን ያመኝ ነበረ፣ እጅግ በጣም እታመም ነበረ። ድንግል ማርያምን ተማጽኛት ሙሉ ለሙሉ ጤነኛ ሆኛለሁ። ከፍ አድርጋቸው አመስግኖልኝ።